የት ነው ሁላችንም ኃጢአተኞች ነን ወደ ሮሜ ሰዎች ሶስት ሀያ ሶስት ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ለኃጢአታችን ክፍያው ሞት ነው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው እንደ መጽሐፍ ቅዱስ ሁላችንም ወደ ሲኦል መሄድ የተገባን ነን ዳሩ ግን የሚፈሩና የማያምኑ የርኩሳንም፣ ነፍሰ ገዳዮችም፣ የሴሰኞችም፣ የአስማተኞችም፣ ጣዖትንም የሚያመልኩ የሐሰተኞችም ሁሉ ድላቸው በዲንና በእሳት የሚቃጠል ባህር ነው። ይህም ሁለተኛው ሞት ነው። በኢየሱስ ክርስቶስ ደም በኩል ተስፋ አለ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እምነትውን በኢየሱስ ክርስቶስ ላይ ያድርጉ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት። የዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ስምንት በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። የዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ስድስት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ይህ ከእግዚአብሔር የተሰጠ ዘላለማዊ ስጦታ ነው። ወደ ኤፌሶን ሰዎች ሁለት ከስምንት እስከ ዘጠኝ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አሁን ወደ መንግስተ ሰማይ እንዴት እንደሚገቡ አውቀዋል። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላቸዋለሁ። በኢየሱስ ስም እግዚአብሔር እንዲያድንዎ ጸልዩ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ወንድሞች እና እህቶች ይህን ቃል ተግባራዊ ብታደርጉት የዘላለም ህይወት ተካፋይ ትሆናላችሁ። ስማችሁም በህይወት መዝገብ ይጻፋል። ከሞት ወደ ህይወት ትሸጋገራላችሁ። ተግባራዊም አድርጉት። እግዚአብሔር ይባርካችሁ። አሜን።